ቅዱሱን መቅደሱን ሞልተነዋል። በስጋ ዘመዶቻችን ሞልተነዋል። የስጋ ዘመድ የሌለው እኮ አሁን ለመቀጠርም እየተቸገረ ነዋል። ለመቅረብ እንኳን መስዋዕቱን ለማገልግል፣ እንዴ ክርስቶስን ለማገልግል፣ ፈጣሪን እንዴት ዘመድ ከሌለህ ልባል እችላለሁ? እውነት ለመናገር ጌታዬን ለማገልገል እንዴት በጉቦ እገባለሁ? ገንዘብ ከፍዬ እንዴት እገባለሁ? ይሄ እኮ በእንስሳ፣ በላም፣ በበሬ ቤተ መቅደሱን መሙላት ማለት አይደል እንዴ? በተገዛ ላም በተገዛ በሬ ሞላ ነው እኮ መቅደሱን። ከዚያ በኋላ መጥቶ ምን ይሆናል? ጉቦ ከፍሎ ገብቶ ጉቦ ተቀባይ አይደለም ሆነ። በዘረኝነት ገብቶ ዘረኝ አይደለም ሆነ። ሌላ ምን ሊሆን ይችላል? ወገኖች እንዲህ እኮ አይደለም። የእግዚአብሔር መቅደስ አይቀልድበትም። በመቅደሱ ከቀልድን፣ እግዚአብሔር በሕይወታችን የሚጫወቱብን አጋንንትን ያሰለጥንብናል። አትጠራጠሩ። በመቅደሱ ኃጢአት ከነገሰች፣ በሰው ልጆች ላይ መከራ ይነግስባቸዋል። በመቅደሱ ግፍ ከነገሰ ግፍ ከታየ፣ እግዚአብሔር ዓለምን የግፍ መድረክ ያደርጋታል። ተዋንያኖቹ በጠቅላላ ትራጀዲ ነው የሚጫወቱት። ተውኔት በጠቅላላ ነው። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር የሚፈልገው ምንድን ነው ካላችሁ ከቤተ መቅደስ ውስጥ ላሙን፣ በሬውን፣ ጊደሩን፣ ርግቡን እንድናስወጣና በክርስቶስ ሁላችንም አንድነው እንድንሆን ይፈልጋል ማለት ነው። የመንፈስ አምልኮት እንድናቀርብለት። ምክንያቱም በወንጌል ምን ተብሏል? በዮሐንስ ወንጌል ምዕራፍ አራት ላይ አምላካችን ኢየሱስ ክርስቶስ በመንፈስ የምትሰግዱበት ዘመን ይመጣል አላለንም እንዴ? በመንፈስ እንመላለስ የቤተ መቅደስ ሹመት መንፈሳዊ ነው በመንፈስ ነው ልንሾመው የሚገባ የቤተ መቅደስ አገልግሎት መንፈሳዊ ነው በመንፈስ ነው ልናገለግለው የሚገባ ከስጋ ሀሳብ ከስጋ አሰራር ነፃ የሆነ ስጋችን ማገልገያ ነው እዛ ውስጥ ሌላ ነገር የለውም ማለት ነው ስጋችን ልናገለግልበት መቆማችን በስጋ በአጸደ ስጋ ስለሆነ ቤተ መቅደሱ በአጸደ ስጋ እንድናገለግልበት የተፈቀደልን ስለሆነ ብቻ ነው የምንገባው እንጂ እውነት ለመናገር ይሄ መንፈሳዊ ቤት ነው፣ እና መንፈሳዊ ስራ እንዲሰሩ ነው የታዘዙ። በመጨረሻ ግን ምን ሊላቸው ፈልጎ ነው? አሁን ጌታ ይህን ሁሉ ነገር ያደረገው ለምንድን ነው ከተባለ ከዚህ በኋላ የሚያመጣውን ለማምጣት ነው እንጂ። እውነት ለመናገር አሁን እዚህ ቤተ መቅደስ ውስጥ ክርስቶስ መስዋዕቱ ነው የሚቀርብ ይመስላችኋል? ባሮጌው መቅደስ ውስጥ እኮ ክርስቶስ መስዋዕቱ ነው አልቀረበም። ቀራኔው ላይ ነው እንደምታውቁት መስዋዕቱ ነው የቀረበው አሁን እሱ ሊቀ ካህናት ሆኖ እዚህ የሚሾም ይመስላቸዋል ይመስላችኋል? እንደዛ አይደለም። የእሱ ሊቀ ካህናትነት የተገለጠው በቀራኒው ላይ ነው፣ መስቀል ላይ ያየን ነው የተገለጠው፣ እና እዚህ ላይ አይደለም። በጎች፣ ላሞች በታረዱበት በተሰውበት ቦታ ላይ አይደለም። እዚህ ቦታ ላይ አይደለም። ቆም ግን ለምንድን ነው ታዲያ እንደዛ ከሆነ ለምን አልተዋቸውም? ይህንቆ ለምን አልተውም? እንዳልተወለደበት ሁሉ አሁንም ሲያስተምር ለምን ንግዱን አልተወላቸውም? የንግድ ቤት እንዲያደርጉ ዝም ብሎ አልተወላቸውም ከተባለ እሱ አይደለም ዋናው ዓላማ። ከዚህ በኋላ የሚጠይቁትን እንዲጠይቁት ነው። ይህንን ስታደርግ ምን ምልክት ታሳየናለህ አሉት ይላል። ሁለት ነገር፣ አንደኛው ደቀ መዛሙርቱ የቤተ ቅናት አቃጠለኝ የሚለው ትንቢት መፈጸሙን አረጋግጠውበታል በዚህ ቃል። ሁለተኛ ደግሞ ምን ምልክት ታሳየናለህ የሚል ጥያቄ አይሁድ ጠይቀውታል፣ እና ሚለውም ብሏቸዋል። ምንድን ነው ያላቸው? ንስቱ ለዝንቱ ቤተ መቅደስ ወበሳልስት ዕለት አነሥኦ። ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን መልሼ እሰራዋለሁ። ክርስቶስ ሀናፄ መቅደስ መሆኑ የተረጋገጠው ወይም ቤተ መቅደስ ሊሰራ የመጣ መሆኑን በግልጽ የተናገረው በዚህ ዕለት ነው። ይህችን መናገር ስለፈለገ ነው። በአይሁድ መካከል ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን እሰራዋለሁ። ቤተ መቅደስ የተባለ ሰውነቱ ነው። በሶስተኛው ቀን እሰራዋለሁ ማለት በሶስተኛው ቀን አነሰዋለሁ ማለት ነው። ወንጌላዊ ራሱ ተርጉሞታል ወውቱ ስ የሚለውን በእንተ ቤተ ስጋሁ አይደል የሚለው እሱስ ቤተ መቅደስ ስለተባለ ሰውነቱ ይነግራቸው ነበር ተብሎ ነው የተጻፈው። እና ቤተ መቅደስ ስለተባለች ሰውነቱ፣ ቤተ መቅደስ ስለተባለች ሰውነታችን እየተናገረ ነበር።